ኢትዮጵያ ውስጥ ያሉ ግጭቶች፣ በኃይል ፍላጎትን የማሳካት ዝንባሌዎች፣ ፕራይመርሊ መንስኤ ተደብሎ የሚወሰዱት የንቅል ልሂቃን የስልጣን ሽኩቻና ስሁት ትርክት ነው። ስልጣን የሚገኘው በኃይል ብቻ ነው፣ ስልጣን የሚገኘው በመሳሪያ ጉልበት ብቻ ነው ብለው የሚያስቡ ስልጣን ስልጣን የሚሆነው እኔ ከያዝኩት ብቻ ነው ብለው የሚያስቡ የስሁት ትርክት ውጤት እሱ ነው በምርጫ በህዝብ ይሁንታ ማንም ሰው ህዝብ ከፈቀደለት መሆን ይችላል የሚል እምነት እስካልፈጠረ ድረስ እኔ ከሆንኩ ትክክል፣ ካልሆንኩ ደግሞ የተበላሸ ብሎ የሚያስቡ እሱ ትርክት ባለበት ቦታ ግጭቶች ይበራከታሉ። የኛም ችግር እሱ ነው። የክራብ ሜንታሊቲ የሚባል ነገር አለ። ክራቦች በጃር ውስጥ ቢቀመጡ እንደ ጉንዳን ተጋግዘው የመውጣት አቅም የላቸውም። አንዱ ሲወጣ አንዱ ሲጎትት፣ አንዱ ሲወጣ አንዱ ሲጎትት ተያይዘው ይቀራሉ እዛ ውስጥ የኛም የፖለቲካ ሽኩቻችን ያ ባህሪ አለ። የወጣን ይወጣን ከትክተን መስበር የወጣን ከትክተን ማርቀቅ ነው። ተጋግዘን መቆም እንቸገራለን። በዚህ ምክንያት ነው እንደ መንስኤ የሚወሰደው የስሁት ትርክት ውጤት ነው። ሮንግ የሆነ የስልጣን ሽኩቻ እና ስልጣን የሚገኝበት መንገድ ሀሳብ ሳይሆን ክላሽ አድርጎ ከሚያስቡ ሀይሎች የመነጭ ነው። እኛ በለውጡ ጊዜ በውስጥ እና ሰላማዊ ትግል ነው ለውጥ ይመጣው ብለን ስንታገል መከራ ስላልደረሰብን አይደለም ቤተሰብ ተሰዶብናል፣ ተባረናል፣ ተሰቃይተናል። በሰላማዊ መንገድ ከውስጥ ሪፎርም ነው ቼንጅ ይመጣ ብለን የቆየ ነው ተመችቶን አይደለም። በግጭት በጦርነት ያ ነገር ሊሳካ እንደማይችል ስለምናቅ ነው። አሁንም ያሉት ሙከራዎች ዘጠና ዘጠኝ አይደለም መቶ ፐርሰንት አይሳኩ አይሳኩ። በዛ መንገድ የሚሳካ ህልም የለም። ህልም መሳኪያ መንገድ እሱ አይደለም። አሁን ኢትዮጵያ ውስጥ ችግር የሆነው በጥባጩ፣ ረባሹ፣ ክላሽ አንጋቹ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ የሆነና ከሳሽ የሆነ እራሱ አደፍራሹ ከሳሽ ሆኖ ሰላም እንዴት ነው መንግስት፣ ስለሰላም ምን ያስባል ይላል። መንግስት ስለሰላም ያለው እሳቤ ግልጥ ያለ ነው። ከፕሪቶሪያ በላይ የመንግስትን የሰላም ኮሚትመንት የሚያሳይ ምን አለ በኢትዮጵያ ታሪክ? ታሪክ መመርመር የሚፈልግ ሰው ይመርምር። በየትኛውም ዘመን መንግስት ተገዳዳሪ ኃይሎች እያሸነፈ 24 48 ሰዓት ውስጥ ከተማ ሊቆጣጠር በደረሰበት ሰዓት ቆሞ በድርድር እሺ ሰላምን አይልም ብሎም አያውቅም፣ ተብሎ አያውቅም። የመጀመሪያ ታሪክ ብልጽግና ነው ያደረገው። እኛ እኮ መቀሌ ልንገባ አንድ ቀን ወትቀን የቀረ አሸንፈናል። ጦርነቱ ያለቀ ጦርነት እኮ እናውቀዋለን። ግን ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደፊት የማይገባ ነው ቤኒሻንጉል ላይ ጋምቤላ ላይ አማራ ክልል በጣም በርካታ ኃይሎች ኦሮሚያ በጣም በርካታ ኃይሎች፣ በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይኸው ስልጣን ተካፍሎ ይሰራል እ እኛ ከቲፒሌፍ ጋር በነበረው ግጭት ስንደራደር ና ወደ እርቅ ስንገባ የፕሪቶሪያው ስምምነት ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ ነው፣ ሁለተኛ ጻድቃን እኮ። እነዚህ ናቸው ዋና ተደራዳሪዎች በዲቴል ድርድሩ የሚያውቁት ከነዚህ ሰዎች ጋር ተባብረን መታረቅ ብቻ አይደለም ተባብረን እኮ የሰራን ነው። ሰላምም እኛ የምንፈልገው ነገር ነው። ከኦነግም፣ አማራ አካባቢ ከሚንቀሳቀሱትም፣ ከቲፒኤልኤፍ ካሉትም፣ ቤኒሻንጉል ካሉትም፣ ጋምቤላ ካሉትም፣ አፋር ላይም፣ ሶማሊያ አካባቢ በግልጽ ታይቷል። የኛ አቋም ሰላም እንፈልጋለን። ሰላም ግን ዋጋ አለው። ያን ዋጋ ለመክፈልም ዝግጁ ነን። አደፍራሹ ራሱ መልሶ ደግሞ የሰላም ባለቤት ሆኖ ሲመጣ እሱ የትርክት ስሁትነትን ያስከትላል። በንግግር በውይይት ችግር መፍታት የኢትዮጵያ ባህል አይደለም፣ በማሽ በመዝመት ነው በመውጋት ነው የሚታለፈው። ያ ይቅር፣ አደገኛ ታሪክ ስለሆነ በንግግር እንፍታ ብለን እኮ ኢንክሉሲቭ ናሽናል ዲያሎግ ስንል፣ ኢንክሉሲቭ ናሽናል ዲያሎግ የሚባል ነገር መንግስት ቀርቶ ኢትዮጵያ ውስጥ በተቃዋሚዎች እንኳን ፈራ ተባ እያሉ የሚያነሱ ጥያቄ እኮ ነው። ማን ፈቅዶ ያውቃል እንወያይ ብሎ ማንተ ጋ ጨና አይደል የሚባለው? እንወያይ ችግሮቻችንን በንግግር እንፍታ ያለ መንግስት እኮ ነው። ታይቶ አይታወቅም በኢትዮጵያ ታሪክ።